ሄኖክ ጣፋጭ የህይወት ታሪክ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታታል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሄኖክ እባላለሁ። ሁለተኛ ዓመት የኮሌጅ ተማሪ ነኝ። ጓደኞቼ ሄኒ ብለው ይጠሩኛል፣ ማለት የሴት ጓደኞቼ። የወንድ ጓደኞቼማ እስከነ አባት ስሜን የሚጠሩኝ ምክንያቱም የእነሱ እጅግ ሳትቀር በኔ መሰጡ ነበር። በህይወት የሚያስደስተኝ ነገር ቢኖር ሴቶች ለእኔ የተለየ ቦታ ሲሰጡኝና ሲወዱኝ፣ እንዲሁም ፍቅራቸውን ሳይሰስቱ ሲጠጡኝ ያስደስተኛል። ታዲያ የተመኘሁትን ለማግኘት የግዴ ሴቶችን ልብ የሚስብ ድርጊቶችን እንጠቀም ነበር። ለምሳሌ አለባበሴ፣ አነጋገሬና ጽዳቴን። እነዚህ ሶስት ነገሮች ከኔ ተለይተ ያቁ ጥዋት ስነሳ ጸጉሬን ይፈርዛሉ እተጣጠባለሁ። ምርጥዬ ልብሶችንም እለብሳለሁ። ጫማም እንደዛ ቻፕስቲክ ሳይቀር ተቀብቼ እወጣለሁ። ክላስ ስገባ ደግሞ ያ የሚያውደው ሾቶ ወይ ክላሱን ያውዷል። በአማካኝ ሀያ ወይም እስከ ሰላሳ የሚሆን የቺኮች ልብ ወደን ይመጣል። ሁሉም ዞሮ ያይኛል። እኔም ጀነነ ብዬ በር ላይ ቆምና ወደ ወንበሬ አያለው። ከዛ ደቅሳለሁ። ክፍል ውስጥ ሁሉም ወንዶቹ ከኔ ጋ ቤስት ጓደኞቼ ናቸው። ብዙም ጊዜ ስለ ጂክ አወራላችኋል። በዛም የተነሳ ከኔ ጋር መሆኑ ይበልጥ ያስደስታቸዋል። ከትምህርት ቤት አልፎም የፌስቡክ ጂኮች ያንሰፈሰፉልኛል፣ ምክንያቱም ምርጥ ምርጥ ፎቶዎችን ስለምፖስት። ብቻ ምን አለፋቸው ከሀሳቢ ሁሉ እየተሳካልኝ ነበር። ከጓደኞች ጋር የምንጮት ነበር፣ ሴቶች እንዲያፈቁን ማድረግ። እኔ ሁሌም ማለት ይቻላል ይህ ይሳካልኝ ነበር። አንድ ቀን ግን በጣም አዝኛለሁ። ክፍል ውስጥ ጎበዝ የተማለች ቆንጆም የሆነች ኮስታራም ነበረች አንድ ልጅ ነበረች። እናም ጓደኞች የሷን መቼም ቢሆን ፍቅር እንደማላስ ይዛት ነገሩ። እኔም እሷም ፍቅር ማስያዝ በጣም ቀላል መሆኑን ነገርኳቸው። ግን አምስቱም ጓደኞች አልተስማሙ። ከዛ እናዚህ ስተባበልን ከአንዱ ጋር በሁለት ሺህ ብር አስያዝ ነው ከአንዱ ጋር እንደዛ፣ በአጠቃላይ ከሁሉም ጋር ሲደመር በአስር ሺህ ብር አስያዝኩኝ። ኪያም ማድረግ በጣም ቀላል ነበርና በሳምንት ውስጥ እንድታፈቅረኝ አረኩ በጣም አፈቀር እንደምመኘው ተንሰፈሰፈችል ሙሉ ልቧንም ሰጠች ብሩንም አሸነፍኩ ልጅቷንም ለርቃት አሰብኩ ግን ቆንጆና ማላይ ስለነበረች ከእሷ ጋር ያ ነገር ማድረግ ፈለኩ ሴክስ ስጠይቃት ምንም አልተደረደረችው ተቀጣጠርንና አንድ ቀን አደር ልጅነቷን ሰጠችኝ የዛኔ በጣም ደነገጠች የምትይዘው ጠፋት አግባኝ ተመልሽ ወደ ቤት አልሄድም አለች እንደዛ ስትለኝ አንድ ቤት ተከራይተን ለሶስት ቀን ከቆየን በኋላ ወደ ቤቷ እንድትሄድ ነገርኩኝ እኔ እንደማላገባትም ነገርኩኝ በጣም አዘነች ምንም አልተናገረችም ልብሷን ልቧብሳ በሩን ከፍታ ለታክሲም ሳልሰጣት ከቤት ወጣች ነገሩ አላማረኝም ነበርና መከታተል ጀመርኩ ለካ ራሷን ልታጠፋ ነበር ወደ መሀል አስፓልት ስትሄድ ያስኳት አረጋግጃ አስማምቻት እቤቷ እንድትሄድ አረኳት ግን እንዳሰብኩት ቀላል አልነበረም በጣም አስፈሪ እረፍትም የሚያሳጠኝ በጣም የሚያስጨንቀኝ አንድ ነገር ተከሰተ በእኔ ፍቅር የከነፈችልኝ ሴት ያቺ ውብና አማላይ ጎበዝ ተማሪም ጨዋና ሰው አክባሪ መጥፎ ነገር አይባጫም ማለት እኔ እንድፈራ የሚያደርገኝ ነገር አሰውትራት ታደርግ ነበር በክላስ ሰዓት ተፈዛለች ሲላት ዛዴክሱ ላይ ትተኛለች አንዳንዴ ደግሞ ትንሽ ተምራ ትወጣለች። አፍትጣ ስጠኝ ደግሞ የሆነ ነገር ነግረኝ ነው ብዬ አስቤ ያላቅም ተነስቼ ይወጣ ነበር። ታዲያ አንድ ቀን አስተማሪ ያልገባለንም ነበርና ከመሀላችን አንደኛ ጓደኛችን ተነሳና አረ አንዳችሁ ተነስታችሁ ክፍሉን ሞቅ አድርጉት እንጂ ወይም ዝፈኑ አለ። ማንም አልተነሳም፣ ዝም አሉ። ነገር ግን ያቺ የፈሪዋና ጎብስ ተማሪዋ ተነስታ ከፈቀዳችሁልኝ እኔ ልስፈን አለች ሁሉም ደነገጠ እኔም እንደዛ ያን ዘፈነችልኝ የራሷን ግጥም ነበር ዘፈኑን ስጨርስ ሁሉም ደነገጠ እኔ ደግሞ ፍዝዝ አልኩ ድንጋጤም ሊገለኝ የደረሰ ነበር የሚመስል ብቻ ግጥሙ እንዲህ ይል ነበር ምናል ባላመንኩ ህይወቴን ባልሰጠው ምናል ባላመንኩ ክብሬን ባልሰጠው ምናል ባላመንኩ ከቤተሰቦችን አንተን አስበልጬ ባልወደድኩ እመነኝ እኔ ማሞቴ ነው እመነኝ እኔ ማበዴ ነው ቤት አይመታሙ ጌዛኔ። ሁሉም የደነገጡትና ዝም ያሉት በግጥሙ ተገርመው ነው ጌዛኔ። ግን መልእክቱ አልገባቸውም። እኔ ብቻ ነበር የገባኝ፣ እኔንኑም ነበር ያመመኝ። ብቻ እንዲህ ያለሽ ነበር ያዜመችው። ልክ ዘፈኑን ስጨርስ ቦርሷን ይዘወጣች። እኔም ተደብቄ አለቀስኩ ከልቤ ጌዛኔን። እንቅልፍም አልመጣኝ ምሽትና ሌሊቱ ሳስብበት አመሻው በመጨረሻ በመጨረሻው ላናገራትና የውሸት የነበረው ፍቅርም የእውነት እንዲሆን እንደምፈልግ ልነግራት ወሰንኩ። በስልክ ልነግራት አልፈለግኩ። ነቅቶ ፊቷን እስካ ያ የሚሞቀው ቅላን ከማር በላይ የሚጥመው ከንፈሯን ስክስ ጨነቀኝ። መንጋቱ አልቀረም እና ነጋ። ክላስም በጊዜ ገባው ስጋቧ ግን እሷ አልነበረችም። ብዙ ሰዓት ጠበቅኳት፣ አልመጣችም ሙሉን ቀን አልመጣቸው እንዳልደውል ደግሞ ስልኬን ቤት ረስቼ መጥቻለሁ። በሌላ ስልክ ስደውል ይጠራል፣ ግን አይነሳም። ትምህርት ቤት ከገባች ሶስት ቀን ወራት ስደውል አተነሳ ጭንቀቴ እየጨመረ ሄደ። ለጓደኞቼም ነገርኳቸው። ቤቷ እንድንሄድ ተስማማኝ። አንድ ቤቷን የሚያሳየን ሰው አገኘ ነው ይዞን ሄደ። ቤት ደርሰን በሩን አንኳክተንም ገባ። ቤት ስንገባ ግን ያየነውን ነገር ለማመን የሚከብድ እኔ በፍጹም ያልጠበቅኩት ነገር ተከሰተ። አንድ ሰው በእኔ ተነሳ ያደርገዋል ወይ ይሆናል ብዬ የማላስበው ነገር ሆኗል። ልክ በሩን ከፍቼ ስገባ ብዙ ሰው ከባታይ የእምነት አባት ቄስም አለ። በጣም እየደነገጥኩን ወደዛ ሰዎች ወደ ተሰበሰቡበት ቦታ ተጠቀው ስደርስም ያየሁት ነገር የሚያስደነግጥና መሆን ያልነበረበት ነገር አየ ያቺ ቆንጆ ልጅ ና ፈገግ ስትል ፊቷ ላይ ብርሃን የሚታየው ነው። ውቧ ልጅ ፊቷ ጠቁሮ ጉንጯ ብጥብጥ ብለው፣ ብሎ የሚያምር የነበረው ጉንጯ ክስት ብሎ ቀይና ውብ የነበረው ፊቷ ጥቁር ብላ፣ በአጠቃላይ በጣም ውብ የነበረች ሴት አስቀያሚ ሆን አያል በጣም አሳዘነች። አጠገቧ ቁጭ ብዬ ላውራት ሞከርኩ፣ ግን አታውራኝ። ቤተሰቦቿን ጠየኳቸው። ራሷ ልታጠፋ ከፎቅ ላይ ወድቃ ጭንቅላቷ ላይ ጉዳት መድረሱን፣ ግማሽ አንጎሏ እንደማይሰራ ነገር፣ ማንንም አታወራም። ምግብም እንደ ሕፃን ልጅ በማንኪያ ትንሽ ትንሽ ነው የምትወስደው። በአጠቃላይ በአጠቃላይና በአጭሩ አብዳለች አሉ። እውነት ለመናገር ለሳምንት እኔም በጣም አዝኜ ነበር። በየቀኑም ቤቷ እየተመላለስኩኝ ጠይቃት ያለው ግን እየባሰባት እንጂ ምንም ለውጥ እንደሌላት ይነግሩኛል። አሁን ግን ሙሉ ለሙሉ እሷን ትቻታለሁ። ሁሌ ግን በሀሳቤ ትመላለሳለች። አሁን እንደ በፊቱ አይደለም። ለእሱ ያለኝ ስሜትና ፍቅር ከውስጥ የተዋል እዝነታይቅም እንዳለ ነው። ይህ ሁሉ ካለፈ ወደ ስምንት ወር ተቆጠረ። ክላስም ጨርሰን ሌቭል ስሪ ልንገባም አንድ ወር ብቻ አቀር። አሁን እረፍት ላይ ነው እና ብዙ ሰው እየደወለልኝ ሰላም ይሉኛል። በተለይ ሴት ጓደኞች ይደውሉልኛል እንደናፈኳቸውም ይነግሩኛል። ብዙ ሴቶችም እንገናኝ ይሉኛል። ግን ዛሬ ላይ በጣም ተለውጫለሁ። በዛች ምስኪን ሴት ያደረግኩትን መቼም በሌላ ሴት እንዳለግ መወስኛለሁ። ቃለም ቃልም ገብቻለሁ። ስለዚህ ከማንም ሴት ጋር አልተገናኙም፣ አልደዋወልም። ሲደወል ብቻ አንስቼ አወራለሁ። አሁን አዲስ ሰው ሆኜ ክላስ ጀመርኩ። እረፍቱ ሙሉ ወሮነ ቤቴ ስላሳለፍኩት ተስማምቶኝና አምሮብኝ ክላስ ጀመርኩ። ክፍሌ ስገባ ሁሉም በፍቅር ተቀበሉ። አንድ አስተማሪ መጣች። አንደኛው ወጣት ነች ውብም ጭምር ሳቂታና ህፃን ህፃን የሚሰራራት ውስጧ ንጹህ መሆኑን የሚያስታውቅባት አስተማሪ ገባች። ስሟንም አስተዋወቀችን። ለሁለት ሰዓታት ስታስተምር አፍጥጬባትና በተመስጦ ስከታተላት ነበር። በእኔ ማፍጠጥ እጅጉን የሰለቻትና ሼሚያዛት መምህር ክፍሉን ለቅቄ እንድወጣ አዘዘች። አልወጣም አልኳት። ለብዙ ደቂቃ አንድ ሁለት ተባባለን። በኒመልስ ተማሪዎችን ፈገግ አስባልኳቸው። እሷ ግን በጣም ተናደደችም፣ እኔን ትታይ ማስተማርዋን ቀጠለች። ታዲያ በዚህ ሁኔታ ብዙ ቀንና ሳምንት አሳለፍን። አንድ ቀን ግን ተማሪዎች እኔን ስለሚሰሙኝና እሺ ስለሚሉኝ እዛ አድማ እንድናደርግ ጠይኳቸው። እሺ አሉ። ልክ ክፍል ከመግባቷ ተኮሳተረች። አድማ ማናችንም ቀና ብለን ናናያትና ሁላችንም ደብተራችን ማውጠን ዝም ብለን ድምጻችንን ሳናሰማ ማንበብ ነበረ ነበርን እንደገባች የትላንትናው ትምህርት ማን የሚያስታውሰኝ ሁሉም ዝም መልሱልኝ እንጂ አሁንም ዝም እሺ ጥሩ ነው ቀና በሉና ትምህርታችሁን ተከታታሉ አሁንም ዝም ቆይ ምን ሆናችኋል ችግር አለ አሁንም ዝም በዚሁ የምትቀጥሉ ከሆነ ግን እጃችሁ ማውጣቴ ነው አሁንም ጭጭ ከዛም ወይኔ ጉዴ! ምናልባት አልታያችውም ይሆናል እንዲ ወይ ጉዴ ምንኝ ነው እያለች ስትወዛገብ ሁሉም ተማሪዎች በኩል ንጽና ፍጥነት ከት ብለው ሳቁበት። በዚህ ጊዜ ደንግጣ ወጣች። ያኔ ያኔ በጣም አሳዘነችኝ። በጣም እንደወዳት አደረገችኝ። ከምር በሰራው ታድማ በጣም አዘንኩ። ልቤ ውስጥ የፍቅር ስሜት ተሰማኝ። በፈቅራት የሚገባት ሴት መሆኗንም አመንኩ። በቀጣይ ቀን ነበር ልክ እንደገባች በተማሪ ፊት ይቅርታ ጠየኳት። ይቀም አለች የያዘችውን ዳስተር በመቀበል ብላክቦርዱን አጠፋሁላት! አይታችሁ ከሆነ ፖሊስ ሴትና ፖሊስ መምህር ሲስቁ እጅግ ንቦች ናቸው። እናም ውበቷ ፍንትው ብሎ ታየ። ግጥም አድርጌ ዛንኳት፣ ማለቴ በሀሳብ አስተምራ ስጨርስ የምታስተምርበትን ማቴሪያሎች እስክትሰበስብ ሁሉም ወጡ። እኔ እናሷ በውስጥህ ሄደ ያቀፋት ሄድና የውስጥህን ስሜት ነገራት የሚል ጥያቄ ይመላለስብኛል። እናም ከመቀመጫ የተነሳ ወደ ሱ አቀረብኩ እጇን እዥ ጥሩና ቆንጆ እንዲሁም መልካም ሴት መሆኗን ነገርኳት። እሷም በቁጣ እጅህን አንሳልኝ አለች፣ በጣም ተኮሳትራና ደንግጣ። እኔም እንባ እየተናነቀኝ እንደምወዳትና እንዳፈቀርኳትና ዛሬ ራት ልጋብዛት እንደምፈልግ ነገርኳት። በዘጅ ዳስታ ጭንቅላቲን በኃይለኛ መታችው፣ ገፍትራም ከዴክስቱ ጋር አጋጭቶ እየሮጠች ወጣች። እኔም በጣም ተናድጄባት ተከተልኳት። ከክላስ ውጪ ስትሆን ቆመች። እየጮች ስለነበር ብዙ አስተማሪዎች ተሰባሰብ። ሁሉም ጨዋብን ተበተኑ። ዛሬ ግን አልቻልኩም ነበር። በፊት የነበረኝ በራስ መተማመንና መናና ጉራይ ገደል ገብቷል። ብዙ ጓደኞች በኔ ፀባይ መቀየር ግራ ተጋብተዋል። ከማንም አላወራ መምህራችን አላስቸግር ብቻ እሷ ስትገባ እሷ ላፍጥጬ ክላሴን ጨርሳለ፣ ምንም አልጽፍ ትምህርቴንም በፍጹም አልከታተል። እሷ ራሱ በኔ ፀባይ መላወጥ ግራ ገብቷታል። በፊት በፈገግታ ተሞልታ ነበር የምታስተምረን። ከኔ ጋር ችግር ከተፈጠረ ጀምሮ ግን ኮስተራ ሆናን የምታስተምረን። ብቻ ብዙ ነገሯ ተቀይሯል። ታዲያ አንድ ቀን ደፍሬ እንደምወዳትና ያለሷን ባዶ እንደሆንኩ ልነግራት ወሰንኩ። እናም ማረቃት ነበር። በጊዜ ክላስ ተገኘው በጊዜ ስለተገኘው ነው መሰለኝ ሰዓቱ ምንም አልሄድ አለ። ብዙ ጓደኞች መጡ ሊያውሩኙም ፈለጉ። እኔ ግን ከራሴ ጋር ብቻ ነበርኩ። እሷ ስትገባ ምን እንደምላት እየተለማመድኩኝ ነበርና፣ ገባች። ትንሽ አጻፈች እና ማስረዳት ጀመረች። በዚህ ጊዜ አንድ ሀሳብ መጣልኝ ተማሪዎች ከወጡ በኋላ ከወሯሃት እንደባለፈው ትደነግጣለች። ስለዚህ ለምንም ሁን በተማሪዎች ፊት ደፍሬ ያል ጠይቃትም አልኩኝ። ይህን እያሰብኩኝ ጥያቄ ያለው ዱን ያውጣለች። ቶሎ ብዬ እጄን አወጣው። እሷም ምንድነው ጥያቄ ያለችኝ። ደነገጥኩ። ሴቴን ሳውራ መጀመሪያ ይመስልኝ እየተረበተበትኩኝ፣ ቲቸር እስቲ ለአንቺ ፍቅር ማለት ምን ማለት ነው? ይህን ነገር አልኳት። ደንግጣ ዝም አለች። ተማሪዎቹ ከነ ሁሉም ሳቁ፣ ይኸውም የማያበራ ሳቅ። ዝም ካስባላቸው በኋላ ቀል ደሞታል አለች። በዚህን ጊዜ ቀልዴ አለመሆኔን ለማሳወቅ ውስጤን የሚሰማኝን ፍቅር በሙሉ ነገርኳት። ደነግጥ ወደ እሷ እየተጠጋሁ ምን ያህል እንደማፈቅራት ላስረዳት ሞከር እሷ ጋር ደርሼ ሞከርኩ፣ ግን ስድብና እዳ ወረደችብኝ። በያዘችውም ደብተር በሀይል መታችው። ተማሪዎችም ሳቁብኝ፣ ተሳለቁ። ያ ሁሉ ሳቅ፣ የዳስታው ምትና የሰው ጩኸት ተደምሮ ጭንቅላቴን አዞ እያበድኩ መሆኑ ይታየ። እየጮኩኝ ልብሴን እያወላለቅኩኝ እጄን ጭንቅላቴ ላይ አድርጌ እየሮጥኩ ወደ ቤት ሄድኩኝ። ቤተሰቦችና የሰፈሩ ሰው በጣም ተደናግጠዋል። ያው ልጅ አማላይ ላይ ሰውነት የነበረው በፈገግታ የሚታወቀው እንዲሁም ከሁሉም ጋር መግባባት የሚያስቸግረው እንድድ ዛሬ የጩኸ ሰፈር ሲገባ ያው እርቃኑን ሲያዩት የሚሄኑት ጠፋቸው፣ በጣም ደነገጡ። ቤተሰቦች የሚሉኝን አልሰማም። በእኔ ድርጊት በጣም የደነገጠችው እናቴ በኋላን የነበረውን ጠበል ረጨችብ፣ ምንም ለውጥ የለም። ታዲያ ወደ ሐኪም ቤት ይዘውኝ ሄዱ። ስነ ስነቅ ሐኪም ቤት አልጋ ላይ እናቴ ማጠገቤ ነበረች። በእኔ እንዲመሆን ያስደነገጣት እናቴ ቀስ ብላ ምን እንደሆንኩኝ ጠየቀችኝና፣ ሀሳቢና አእምሮዬ ግን የምወዳት ልጅ ጋር ነበር። አእምሮ ላይ የሚመላለሰው ደግሞ የተማሪዎቹ ሳቅና የእሷ ስድብ ነበር። በዛ ላይ የኔ እንደማተውን ሳስብ እጅጉን አሰብኩ። መጥፎ ስሜትም ይሰማኝ ጀመር። ሐኪም ቤት ውስጥ ለሁለት ሳምንት አታኛ፣ ለውጥ ግን አልታየም ነበር። እናም በድንገት የምጮሆንና የሷን ስም እየጠራው አምጦ ላይ ማለት ነው ሐኪሞችና ቤተሰቦችን፣ አሳስቧቸዋል ከሐኪም ቤት አውጥተው ጠበል ወሰዱ። ለሁለት ወር ጠበል ተከታተልኩ፣ ግን ምንም ለውጥ አልታየኝም። የባሱን ውጊ የጨመረ አይደንጅ የመጨረሻው እድል እሷን አቅርበውልኝ የጤናን ጉዳይ ማሻሻል ነበረን ነው። አባቴ ማንነቷን ካጠራ በኋላ ስለኔ ጤና አጫወታትና እንድታገባኝም ጠየቃት። መልሳ ግን እሺ አልነበረም። እቤት መታ የቻለችው እንደምታደርግ ግን ቃል ገባች። እቤት ብዙ ጊዜ እየመጣች ታጫወተኛለች። የዳለችውን ታደርጋለች ግን ምንም አልተለወጥኩ። ታዲያ አንድ ቀን ቤት ማንም አልነበረም። እኔ እናሷ ነበር። የበፊት ፎቶዎችን እያሳየች ነበር። በስልክም ያሉት ፎቶ አሳየች። አንድ ቦታ ላይ ከሴት ጋር ሳሰም የሚያሳይ ፎቶ አሳየች። ስልኩን ተቀበልኳትና ፈጠትኩበት። ከዛም እሷን ጠጋረጊያት ሳምኳት! ደስ የሚል ስሜት ተሰማኝ። ይ ልቅ አልኩ በመጨረሻም ገፍተራኝ ሄደች። አሁን ላይ ነገራቶቹ ውስብስብ እያሉብኝ ነው። ከሁለትና ከሶስት ወር ቅዠቴ ወይም እብደቴ አሁን ነቅቻለሁ። ስነቃ ግን ከብዙ ስቃይና በፊት የነበረኝ መልክ ከማጣት ጋር ነበር። አሁን ላይ እንደዛ የምኮራበት እንዲሁም ፍላጎቴን የማሟላበት ውበቴ ከኔ ተለይቷል። አሁን ተራሳሆኝ ያሉ በፊት ቀይና ፊት የሞላ ያለ ሰዎች እኔን ሲያዩኝ የሚመሰጡበት ሰው ነበር። አሁን ግን ያቅላቴ እንዲሁም የፊቴ ፈገግታና ደምግባት ከኔ ተለይቶ ምስኪንና ሰዎች ባዩኝ ቁጥር ከንፈር የሚመጡብኝ አሳዛኝ ሰው ሆኛለው። ታውቃላችሁ በፊት ላይ ስለ ዛሬ አስቤ አላውቅም ነበር። በፊት ላይ ነገ በእኔ ቢደርስ ብዬም አላስብም ነበር። በፊት ላይ አንድ ቀን መልኬን እንደማጣ ይህ ግርማይም ከኔ እንደሚኮበልል አላስብም ነበር። ሁሌም ደስተኛና የተመቻቸ ኑሮ ኖራለው ብዬ ነበር የማስበው። ግን እንዳሰብኩት አልሆነም። ዛሬ ላይ አብሮኝ የቀረው ትዝታዎቹ ብቻ ናቸው። እናም ጸጸት፣ ሁሌ ስለመለወጥና በፊት ያጠፏቸው ጥፋቶችን ማስተካከል ከልቤ ይሻል። በተለይ ደግሞ እኔ ላይ በደረሰው በሌላ ላይ እንዳይደርስ ማስተማርን ይሻል። ነገር ግን አንድ ነገር ቆልፎ ይዞኛል፣ እንዳልለወጥ የሚያደርገኝ እሱም የዛች ምስኪን ሴት ህይወት ነበር። ያቺ ምስኪን ሁሉ ነገሯን አሳልፎ ሰጥታኝ ነበር። በእኔ መጥፎነት ህይወቴ ተበላሸ። የፍቅርን ባህሪ ቀየርኩትና ለፍቅር ጥላቻ የሚል ስም እንድትሰጥ አረኩት። ታዲያ አዲስ ሴት ሁሉ ፊቴ ላይ ትደቀናለች። እብድ መሆኑና ከሰዎች መገለል በጣም ይከብዳል። ይው በናየችዋለው እኔም ራሴን እየወቀስኩኝ በጸጸት መኖሬን ቀጠልኩ። አንድ ቀን ግቢ ውስጥ ቆዝሜ ተቀምጬ ነበር። የግቢያችን በር በኃይል ተንኳኳ። መነሳት ስለደበረኝ ዝም አልኩ። ነገር ግን መንኳኳቱን አላቆመም። በመጨረሻም ለከፍተው ተነሳው በሩንም ከፈቱት ፊትለፊቴ አንድ በጣም አስደንጋጭ እና ተአምር የሆነ ነገር አየ። ፊት ለፊቴ አንድ ቆንጆ ልብስ የለበሰች በጣም ውብ የሆነች ሴት ቆማለች። እቺ ነእስት ያኔ በደልኳት ያኔ በሙሉና በንጹሕ ልቦ አፍቅራይ ነበር የገፋዋት ለብዙ ወረቶችን በህመም ያሰቃያት እንዲሁም የሁሉ ጊዜ ጭንቅላቴ ውስጥ የነበረችው ሴት ነበረች። ሙሉ ጤነኛ ሆና ፊት ለፊቴ ቆማለች። ሁለታችንም ተፋጠጥ፣ አይን ለአይን ተያየ፣ ተቃቅፈንም ተላቀሰ። እናም እቤት አስገቧል። እቤት ቁጭ ብለን ስለ ሁሉም ነገር አጫወተችን። በአጠቃላይ በቅርቡ እንደዳነችና ስለ እኔም እንደሰማች ከተሻለኝ ሁለት ሳምንት እንደተቆጠሩ ነገረች። የመጣችውም ሰላም ልበልህ ብዬ ነው ምክንያቱም ያኔ ታመመ ቤት እየመጣ ከማንም በላይ እንዳዘልግልኝ ስለተነገረኝ ነው አለችኝ። እውነት ለመናገር ናፍቆት ነው መሰለኝ ዘልጌ ያቀፏት ሳምቆት ማለት በሀሳብ። እኔም ሳልደብቃት እውነቱን እንዳለ ነገርኳት። ያኔ እንደማፈቅርሽ ክፍል ስመጣ አልነበርሽም፣ ቤትሽም ከጓደኞች ጋር ሆኜ ለማንም ሳልናገር ትንሽ ስጦታ ይዥልሽ ስመጣ ቤት ውስጥ የነበረው ሁኔታ ግን እንዳልጠበቅ ነው አልኳትና ስጦታውንም እስካሁን እንዳለ ነገርኳት። እሷም ካላሳየኸኝ ብላ ያዘችኝ። መኝታ ክፍሌ ሄጄ ቁም ሳጥን ጀርባ የደበቅኩትን ስጦታ ይዤላት መጣ። ስጦታውንም ሰጠኋት የታሸገው ውስጥ አንድ በትንሽ ወረቀት ደብዳቤእና ቀለበት ነበር። ስታይ በጣም ደነገጠች አይኗም የእንባ ጎርፍ ዘነበ። ደብዳቤውን ስትከፍተው በተለቁ ታገቢኛለሽ የሚል ነበር። እናም በዋን ከጠራረገች በኋላ አሁን ላይ ምን እንደሚሰማኝ ጠይቀች። እኔም የበፊቱ ፍቅሬ እንደጨመረና አሁንም ላገባት እንደምፈልግ ነገርኳት። ዘላቀፈች። የጋብቻውንም ጥያቄ ተቀበለችው። በቶሎ ሽማግሌ ልኬ አገባዋት። አሁን ላይ የሁለት ሴትና ወንድ ልጆች አባት ሆኛለሁ። ደስ የሚል ኑሮም እየኖርኩ ነው። ፈጣሪን ባለቤቴን ሁሌም አመሰግናቸዋለሁ። የሚስቴንም የልጆቼንም ፍላጎት እያሟላ በደስታ እየኖርኩ ነው። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።